ሰላም ውድ የጤና ጉዳይ ኢትዮ ቤተሰቦቼ እንደምን ቆያችሁ? እንግዲህ ዛሬ ከማዕፀን ኢንፌክሽን መንስኤዎች ጋር በተገናኘ በጤናችን ላይ የሚያመጣውን የመጨረሻ ደረጃ የጤና ጉዳትና የሕክምና አይነቶቹን ጨምሮ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንም መረጃ ላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እናንተም ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ ከሆናችሁ ደግሞ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘልቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የማህፀን ኢንፌክሽን ብዙ ሴቶች የሚያጋጥማቸው የጤና ችግር ነው። ማህፀን ከሴቷ የመራቢያ ስርዓት ውስጥ በጣም አስፈላጊ ከሆኑ የአካል ክፍሎች ውስጥ አንዱና ዋነኛው ነው። ይሁን እንጂ ይህ አካል አንዳንድ ጊዜ ሊበከል ይችላል። ይህ ኢንፌክሽን የሚከሰተው ደግሞ በማህፀን ውስጥ ባሉ ህብረ ዋሳት እብጠት ምክንያት ነው። የማህፀን ኢንፌክሽን በተለያዩ ምክንያቶች የሚከሰት በማህፀን ውስጥ ያለ ኢንፌክሽን ነው። እነዚህ ኢንፌክሽኖች ባክቴሪያ ወይም ቫይረስ ሊሆኑ ይችላሉ። የማህፀን ኢንፌክሽን የማህፀን እብጠት በመባልም ይታወቃል። የማህፀን ኢንፌክሽን በግብረ ስጋ ግንኙነት ወቅት በሚተላለፍ ኢንፌክሽኖች እና በድህረ ወሊድ ችግሮች ምክንያት ሊከሰት ይችላል። እነዚህ የኢንፌክሽን ምልክቶች ታዲያ እንደ ኢንፌክሽኑ አይነትና መጠን ሊለያዩ ይችላሉ። በተለምዶ ጤናማ በሆነ የሴት ብልት ውስጥ የሚኖሩ ባክቴሪያዎች ከወሊድ በኋላ ኢንፌክሽን ሊያስከትሉ ይችላሉ። የማህፀን ኢንፌክሽን ምልክቶች ከሰው ወደ ሰው ሊለያዩ ቢችሉም፣ ነገር ግን ከታች ያሉት አይነት ምልክቶች ግን በጣም የተለመዱና አብዛኛውን ጊዜ የሚስተዋሉ ናቸው። ለምሳሌ አንደኛ፣ የሆድ ህመምና መኮማተር በታችኛው ሆድ ክፍል ላይ ህመምና መኮማተር በጣም የተለመደው የማህፀን ኢንፌክሽን ምልክት ነው። እነዚህ እመሞች በወር አበባቸው ወቅት ከሚመጡ እመሞች ጋር ተመሳሳይነት አላቸው። ሁለተኛ የሴት ብልት ፈሳሽ የማፀን ቫይረስ የሴት ብልትን ፈሳሽ ሊያመጣ ይችላል። ፈሳሹ ታዲያ ብዙውን ጊዜ ወፍራም እና ቀለም የሌለው ነው። በተጨማሪም የሴት ብልት ፈሳሽ ኢንፌክሽን በሚኖርበት ጊዜ መጥፎ ሽታም ሊኖረው ይችላል። ሶስተኛ ከፍተኛ ትኩሳት የማፀን ኢንፌክሽን ከፍተኛ ትኩሳት ሊያስከትል ይችላል። የሙቀት መጠኑም ከ38 ዲግሪ ሴንቲግሬድ በላይ ሊሆን ይችላል። እንዲሁም ኢንፌክሽኑ ሽንት በሚሸናበት ጊዜ ሕመም ሊያስከትልብን ይችላል ማለት ነው። አራተኛ በግብረ ስጋ ግንኙነት ወቅት ሕመም ሊሰማን ይችላል። በጾታዊ ግንኙነት ወቅት ሕመም የሚከሰት ከሆነ ያ ደግሞ የማህፀን ኢንፌክሽን እንዳጋጠመን አንዱ አመላካች ነው። በተጨማሪም ደግሞ ማቅለሽለሽና ማስታወቅ በራሱ የኢንፌክሽን ምልክት ሲሆን አንዳንድ ሴቶች በማፀን ኢንፌክሽን ምክንያት ማቅለሽለሽና ማስታወክ ሊያጋጥማቸው ይችላል። ነገር ግን ከእነዚህ ምልክቶች መካከል አንዱ ከታየ የጤና እንክብካቤ አቅራቢን መጎብኘት በጣም አስፈላጊ ነው። ምክንያቱም ደግሞ አስቀድሞ ማወቅና ሕክምና ማድረግ ኢንፌክሽኑን የበለጠ ከባድ እንዳይሆን ይከላከላል። ይሁን እንጂ የማጸን ኢንፌክሽን ምልክቶች ከሰው ወደ ሰው ሊለያዩ ይችላሉ። አንዳንድ ሴቶች ጉልህ ምልክቶች ሊታዩባቸው ይችላል፣ ሌሎች ደግሞ ምንም አይነት ምልክት ላይኖራቸው ይችላል ማለት ነው። የማህፀን ቫይረሶች በጣም አስጊ የጤና ችግር ናቸው፣ እናም ሕክምና ካልተደረገላቸው ወደ ከባድ የጤናና የእርግዝና ችግሮች ሊመሩን ይችላሉ። ስለዚህ በማንኛውም ጥርጣሬ ውስጥ ልዩ ባለሙያተኛ ማማከር በጣም አስፈላጊና ዋነኛ ነገር ነው ማለት ነው። በማህፀን ኢንፌክሽን ምክንያት የሚከሰቱ ችግሮችን እናም የሚጎዳውን የሰውነት ክፍል አጠር አድርገን ስንመለከት ደግሞ ለምሳሌ መሃንነት። መሃንነት በተለያዩ የጤና ችግሮች ምክንያት የሚከሰትበት ሁኔታ ቢኖርም የማህፀን ኢንፌክሽን ደግሞ እንደ አንድ ምክንያት ተደርጎ ይነሳል። ምክንያቱም ያልታከሙ ኢንፌክሽኖች የማህፀን ቧንቧዎችንና ኦቨርስን ይጎዳሉ። ይህም የመፀነት ችግር በማስከተል የመሃንነት ሁኔታ ምክንያት ይሆናል ማለት ነው። ኢንፌክሽኑ ማህፀንን የማህፀን ቱቦዎችንና ኦቮየርስን ይጎዳል። ይህም የመራባት ችሎታ ላይ ተጽዕኖ ሊያሳደር እና ስር የሰደደ የማፀን ህመምን ሊያስከትልብን ይችላል። በተጨማሪም የማፀን ኢንፌክሽኑ ከተስፋፋ አጠቃላይ የዳሌ ኢንፌክሽኑ ሊዳብር ይችላል። ይህም ሰፊ እብጠትና ህመምን ያስከትልብናል ማለት ነው። ሁለተኛ፣ የሆድ ድርቀት መፈጠር። የሆድ ድርቀት እንደ ኢንዶሜትሪሲስ ያሉ የማፀን ኢንፌክሽኖች ምልክት ሊሆን ይችላል። ይህም የማፀን ሽፋን እብጠት የአንጀት እንቅስቃሴን ሊጎዳ ይችላል ማለት ነው። ኢንዶሜትሪዮሲስ የማፀን ቲሹ ከማፀን ውጭ የሚበቅልበት ሁኔታ ሲሆን በተለይም የኢንዶሜትሪዮሲስ ቲሹ አንጀትን የሚጎዳ ከሆነ የሆድ ድርቀት ሊያስከትል ይችላል። በተጨማሪም የማፀን ፋይብሮይድስ በተለይም አንጀትን ወይም ፊንጢጣ ላይ የሚጫኑ የሆድ ድርቀትን ሊያስከትል ይችላሉ ማለት ነው። አንዳንድ ጊዜ የፒስኪስ በዳሌ ወይም በማፀን ውስጥ ሊፈጠር ይችላል። ይህም ወደ ህመምና ምናልባትም ቀዶ ጥገና የሚያስፈልገው ሊሆን ይችላል ማለት ነው። ሶስተኛ ሴፕቲክ ሚያ ሴፕቲክ ሚያ እንዲሁም ሴፕሲስ ወይም ደም መመረዝ በሚባል የሚታወቀው የሰውነት ለኢንፌክሽን በሚሰጠው ምላሽ ምክንያት የሚመጣ ለህይወት አስጊ የሆነ የበሽታ አይነት ነው። በኢንፌክሽን ምክንያት የሚከሰተው ባክቴሪያ ወይም ሌሎች ጀርሞች ወደ ደም ውስጥ ገብተው ሰፊ የሆነ የሰውነት መቆጣጠርን ሲቀሰቅሱ ይህም የአካል ክፍሎችን መጉዳትና ሞት ሊያስከትልብን ይችላል ማለት ነው። የማህፀን ኢንፌክሽን በሚከሰትበት ጊዜ ተሐዋሲያን ወደ ደም ውስጥ ሊገቡ ይችላሉ። ይህም ወደ ሴፕቲክ ይቀየራል። ከዚያም ለህይወት አስጊ የሆነ ሁኔታን የሚያመጣውን የስርዓተ ጾታ በሽታን ያስከትልብናል ማለት ነው እንዲሁም ሴፕቲክ ሚያ ከጨመረ ከፍተኛ የደም ግፊት መቀነስና የአካል ክፍሎች መበላሸት ሊከሰትብን ይችላል ማለት ነው። አራተኛ ጠባሳ ቲሹ፣ በማፀን ውስጥ ያለ ጠባሳ ቲሹ ብዙውን ጊዜ አሸርማን ሴንድረም ተብሎ የሚጠራ የመራባት ችሎታ ላይ ከፍተኛ ተጽዕኖ ሊያሳደርና ተደጋጋሚ ኢንፌክሽን የመያዝ ድልን የሚጨምር የበሽታ አይነት ነው። ኢንፌክሽን በተለይም የፔልቪክ ኢንፍላማቶሪ በሽታ ጠባሳ ሊያስከትል ወይም ሊያባበስ ይችላል። ቀደም ሲል የነበሩት የጠባሳ ቲሾዎች ለወደፊቱ የኢንፌክሽን አደጋን ይጨምራሉ። ያልተፈወሱ ኢንፌክሽኖች በዳሌው አካባቢ ጠባሳ ቲሹ እንዲፈጠር ሊያደርግ ይችላል። ይህም ህመም ያስከትላል። በመጨረሻም የሞለድ ችሎታችን ላይ ችግር እንዲገጥመን ሊያደርግ ይችላል ማለት ነው። ስለዚህ ኢንፌክሽኖች ካልታከሙ በስነተዋልዶም ሆነ በጤና ላይ ሊደርስ የሚችለው ጉዳት በዕለት ተዕለት ህይወታችን ላይ ተጽዕኖ ሊያሳድር የሚችል አደገኛ ሁኔታ ነው ማለት ነው። እንግዲህ እነዚህ ምልክቶችን በመመልከትና የአካል ምርመራዎችን በማድረግ የማህፀን ኢንፌክሽን ሊታወቅ ይችላል። የህመምን መንስኤ ለማወቅ ስፔሻሊስቱ የተጎዳውን ሰው የህመምና የግብረ ሥጋ ግንኙነት ታሪክ ሊመረምር ይችላል። በአጠቃላይ ለማህፀን ኢንፌክሽን የመመርመሪያ ዘዴዎች የሚውሉ አንዳንድ የመመርመር መንገዶች አሉ። እነሱን ስንመለከት ደግሞ ለምሳሌ አንደኛ የአካል ምርመራ በማድረግ ስፔሻሊስቶች የማህፀን መጠንንና ሁኔታን ለመፈተሽ የዳሌ ምርመራ ሊያደርጉና ያለበትን ደረጃ ሊመረምሩ ይችላሉ። ሁለተኛ የደም ምርመራዎች፣ የደም ምርመራ በሰውነት ውስጥ ኢንፌክሽኑን የሚዋጉ ሴሎችንና ባክቴሪያዎችን ይለያል። እንዲሁም የኢንፌክሽኑን ክብደት ለመወሰን በቂ የሆነ የደም ምርመራ ሊያደርግ ይችላል ማለት ነው። ሶስተኛ የሴት ብልት ፈሳሽ ምርመራ፣ ይህ ምርመራ በኢንፌክሽኑ ምክንያት የሚመጡትን ምልክቶች ለመለየት ከሴት ብልት የተወሰደ ናሙናን ይጠቀማል። ከዚያም አስፈላጊው ምርመራ በማድረግ የኢንፌክሽኑን አይነትና የህመሙን ክብደት ለመወሰን የብልት ፈሳሽ ምርመራን ያደርጋል ማለት ነው። አራተኛ የሽንት ምርመራ፣ ይህ ደግሞ የሽንትቱ በኢንፌክሽንን ለመለየት ይጠቅማል ማለት ነው። አምስተኛ አልትራሳውንድ፣ አልትራሳውንድ በኢንፌክሽን ምክንያት በማህፀን ውስጥ ያሉ ያልተለመዱ ነገሮችን ለማየት የሚያገለግልና የህመሙን ሁኔታ ለማወቅ የምንጠቀምበት የህክምና መሳሪያ ነው። በመጨረሻም ስድስተኛ ላፓሮስኮፒ ሲሆን ይህ የሕክምና ዘዴ በትንሹ ወደ ሆድ ውስጥ በመግባት በካሜራ አማካኝነት በማፀን ውስጥ የሚደርሰውን ጉዳት ለመመልከት የሚጠቅምና ለህክምናው ደግሞ አስፈላጊ የሆኑ የሕክምና ውጤት ለማወቅ የሚያገለግል መሳሪያ ነው ማለት ነው። እንግዲህ እነዚህ ሕክምና መንገዶችና መሳሪያዎች ህመሙን ለማከምና የህመሙን የክብዳ ደረጃ ለማወቅ የሕክምና መንገዶች ናቸው ማለት ነው። ሌላው ደግሞ የማፀን ኢንፌክሽን ሕክምና እንደ ኢንፌክሽኑ መንስኤ ስለሚለያይ የሕክምና ደረጃውም ይለያያል። ነገር ግን አብዛኛውን ጊዜ የዚህን አይነት በሽታዎች ለማከም የሚመከሩት እንደ አንቲባዮቲኮች፣ ፀረ ብግነት መድኃኒቶችና የህመም ማስታገሻዎች ናቸው። ለምሳሌ አንቲባዮቲክስ የባክቴሪያ ኢንፌክሽን አይነቶችን ለማከም ያገለግላል። አንቲባዮቲኮች በአጠቃላይ ከአንድ እስከ ሁለት ቀናት ወይም ሳምንታት ድረስ ይወሰዳሉ። ከዚያም በባለሙያ ምክር መሰረት ህክምናውን ማቆም አስፈላጊ ነው። አለበለዚያ ኢንፌክሽኑ እንደገና ሊከሰትብን ይችላል ማለት ነው። ሌላው የህክምና ማስታገሻዎች የህክምና ማስታገሻዎች ደግሞ ህመምን ለመቀነስ ያገለግላሉ። ለዚህ ደግሞ ስፔሻሊስቱ የበሽታውን ደረጃ በማየት የህመም ማስታገሻዎችን አይነትና ደረጃን ይመክራሉ። አንዳንድ ጊዜ ደግሞ የቀዶ ጥገና ጣልቃ ገብነት ሊያስፈልገን ይችላል። አልፎ አልፎ በተለይም ኢንፌክሽኑ ከባድ ከሆነ ወይም ለመድኃኒት ምላሽ የማይሰጥ ከሆነ የቀዶ ጥገና ጣልቃ ገብነት አስፈላጊ ሊሆን ይችላል ማለት ነው። ሌላው ደግሞ የማህፀን ኢንፌክሽን እንዳይከሰት መከላከልም የህክምናው አንዱ አካል ነው። ንጽህና፣ መደበኛ የልዩ ባለሙያ ምርመራዎች፣ ጤናማ የኑሮ ዘይቤ ና የተመጣጠነ አመጋገብ ሁሉም የማህፀን ኢንፌክሽን አደጋን ለመቀነስ ትልቅ አስተዋጽኦን ያደርጋሉ። ነገር ግን የማህፀን ኢንፌክሽኑ በግብረ ስጋ ግንኙነት በሚተላለፍ ባክቴሪያዎች የሚከሰት ከሆነ ታዲያ የትዳር አጋርን የጤንነት ደረጃ ተመርምሮ በማወቅ እናም በመጠንቀቅ የበሽታውን የመከሰት ሁኔታን መቀነስ እንችላለን ማለት ነው። እንግዲህ ዛሬ ከማህፀን ኢንፌክሽን ጋር በተገናኘ በጤንነት ላይ የሚያደርሰን የጉዳት መጠንና የበሽታዎችን አይነት ከነ መፍትሄያቸው ግልጽና ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሳችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።